አላፍነት ተሰጦኝ ነው አለ። ግን ደግሞ እኔ እሷም ከዚህ በፊትም ብሩኬ ብሏል። ባዘወይ እሷም ያስደስታት ነገር ማድረግ እችላለሁ፣ እሷም የምትፈልግ እንደሆነ አሁን ብሩኬ ምን እንደሆነ ታውቃለች። እንደዚህ አለ እኮ ምን ብሩኬ ምን እንዳሰበ ታውቃለች። እናንተ በናደራችሁ ውስጥ ለመሆኑ ሰላም በሉኝ። እግዚአብሔር ይመስገን አለ። እኔ ለአዳራጁ ስለፈለኩን የትናንትና አሁን ጥያቄ ማለት ስለፈለኩን እህቴ ዋዬ ይቅርታና ማለት ነው። አሁን ማለት ነው አሁን የሚሄደው መንገድ ማለት ነው። ረጋ ብሎ አስቦ ከሊዳ ጋ ማለት ነው። ሊዳ ትላንትና መጣ። ሀይሚን ካስረዳች የብሩኬ ሀሳብ ማለት ነው። ሊዳን ሀይሚን ታስረዳለች። ከዛም በኋላ ኃይሜ ረጋ ብላ አስባ ወደ ራሷ እንደምትመለስ ፈልጎ ነው ቡሩኬ ይሄንን ያለው ማለት ነው፣ እንጂ ለመልቀቅ ፈልጎ አይደለም ነው ሁሉም ታስረዳሽ ይሄ ነገር ከዚህ በፊትም ተደርጓል። አሁን ደግሞ ሊዲያና ኃይሜ ተመካክሮ ነው ብሩኬን ፍራአዳምት ኒህቴ እኔ እኮ ይሄ አልጠፋኝም። እኔ እኮ ይሄ አልጠፋኝም። ጠፍቶኛል አይደለም አሁን ሀይሚ፣ በፊት አያወራም። ሳራ ዝም በይ። ወሬት የምን ዝወሬ ነው? እውነት እኮ ነው። አሁን ልጁን እየሰደባችሁ ነው አንዳንዶቹ

አንቺ ዛራ የኔ ውድ ነገር ማለት ነው። አይ ሚስ ዩ ቱ ቱ ቱ። ለምን ማርያምን እናንተ፣ ቆይኔ ሊወጣ ነው። አንቺ ዛራ ዝም በይ። ማንም ሰው አሁን ብቻ ማለት ነው የሆነ ቀን ብቻ

እንዳት ለቋት ያዙልኝ እዚህ ጋር ነጥብ ይሰመርበት። ወይኔ ዛሬ ሳሪአሬማይምር እኔ አንድ ቀን ብቻ ማለት ነው። አንድ ሰው ሰድብ ያለው ግን እግዚአብሔር ይቅርበል። እኔ ምን አገባኝ ማርያምን አሁን ልጁ ራሱ ማለት ነው በአካል እጅ ይቅርታ መጠየቅ ይፈል አንድ ቃል ነው የተናገርኩ እሱን ራሱ እኔ ሰው መሳደብ አልፈለም። ግን አሁን ደግሞ አንዳንዶቹ ማለት ነው እየሳደቡ ነው። በቃ ማንም ሰው አትሳደቡ። በቃ በእግዚአብሔር እስቲ በአላ ይሻችኋለሁ። በቃ እኔ ሊወጣ ነው እንዴ? ስድብ ከስድብ ምንድን ነው ምንማር? አይሰሙሽም፣ ሳራዬ አንዴ ላውራሽማ፣ አንዴ ልናገር የራሴን አስተሳሰብ ምን አለመሰለሽ ሰው ማለት ነው ሰው ከሰው ላይ መቸም መቸም ወርዶ አያውቅም። ሰው ስንባል እኛ ሰዎች ስንባል ሾካካ ነን። ወደ ነፈሰበት የምንነፍስ ሲያገኙ የምንሄድ ሲያጡ የምንረቅ ሰዎች እስከሆን ድረስ ለሰው አሳብና አስተያየትሽን መልስ መስጠትሽን አቁመሽ አንቺና አንቺ ራስሽ ብቻ ጥሩ ሰው ሆነሽ ለጥሩ መስክረሽ አትሳቂ። ለጥሩ መስክረሽ መቆም ነው። ሶ ልክ እንደ ሳዳ ሳዳ ቅድም ምን አለኝ መሰለሽ፣ ምን አለች መሰላችሁ? ወደ ገድ ነው ሲገባላችሁ። የሆነ ሰዓት ላይ የሆነች ልጅ አጥባ ጨሙቃ እፀሐው ላይ ዘረራ አሰጣቻት ማለት ነው። ደረቀች እኮ ያቺ ልጅ ግን በህይወት አለ ሳራሁን ተጸጸተችበት። ስለዚህ ሰው ስንባል ከረዛራንጅ፣ የተመጣሽ ስንት ሰው ነው ግን አፉን ከብቶ ሲያዳምጠኝ የነበረው። እስካሁን ግን ሳሳዝስለስራደረቀ እስቲ አሪፌ፣ ሩዜን አልቀቅንም፣ ሽንት ቤቴን አላቀብም። ምን አገባኝ? የምሬ ነው ግን እኔ ብቻ ባለፈው በእንግሊዘኛ ነው መሰለኝ ነው ጨብጨባ አግኝቼ ነው እንጂ እንደዚህ ደፍሬ ሰው አልወሰድም። ስሙ ልንገራችሁ። ሳርዬ ግን እኔ የሆነ ነገር የተናገርኩት በምንም አይደለም። ባለፈው ሶሲ ማለት ነው ፍጼ ጋራ ፊልም ቪዲዮ ሲሰራ፣ መቼም የመዳም ሸቃላ ናቸው፣ እንግሊዘኛ አይችሉም። ብላኮ ተጫወተችብን አልኩሽ። ከዛ ተሰማኝና ኮሜንት ላይ ምን ብዬብኮ የምጥሩ ነው፣ በአረበኛው ማለት ነው። አረበኛ ሆኖ በአማርኛ ነው የጻፍኩ፣ ግን አደ ግር እንዳይልሽ። ከዛ ምን አልኳት መሰለሽ? አንቺ አልኳት፣ በጣም ብዙ ታወሪ ያለሽ ከእኛ ራስ ላይ አትወርጂም። ዋጅድ ሰውኝ ሀረካት አልኳት በአረበኛ ግርግር። ዋጅድ አልኳት በአረበኛ ነው። ግን አልኳት እኮ እንቲ አልኳት ዋጅድ ሙሽኪል አልኳት ሌሳንሽ ጠውቢል ላኪን ሀበየትሽ አልኳት ትድሪሌሽ ሀበየትሽ አልኳት። ያኔ ትትከለም ሳህ ሄ ማትቸድብ ጣራ ሶሴ ማትቸድብ አልኳትና ወጣ ሆኝ

ተች ነው። አለሁኝ እኮ እኛ እኮ ታውቂያለሽ፣ እኛ በጎን እኮ ለምን መሰለሽ አንዳንዴ ማለት ነው የምታወሪው ሌላ፣ የሚሆነው ሌላ፣ የሚፈጠረው ሌላ። ለምን ብለሽ እራስሽ ታበላሻለሽ። ፈታ ዘናቴናሽ ስራሽ ትረኛለሽ

ለካ ኮፊ ጠጥተ ጠጥተ ሰው ሰደበችና፣ ከዛም በኋላ ይሽጃል። ንገርሽማ የሆነ ሰው በዚህ አጋጣሚ አስተላልፈዋል። እንዳትሰክሩ ኮካው ወደ

እ ያለ እመጣቸው ልንገርሽ፣ የመጣሁበትን ልንገርሽ። አንዳንዴ ማለት ነው አንዳንዴ እኔ ኪያና ሳራ ጋራ እንግሊዘኛ በምናወራበት ታይም ላይ ህይወትን በጣም ነው የምፈራት፣ እና ዛ እነሱ ሳራቸው ስሚ፣ ላስረዳሽ የሆነ ሰዓት ላይ ኤን እያስረዳኸ ነው። ስደተኛዋ ትጅ ትልቋ ማለት ነው ትጅ ትልቋ እሷ ጋር ፐርፌክት ነኝ እኔ እንግሊዘኛ። ከዛ በሆነ ማመካከል ገባች እና ሳራ እና ኪያ ምን ብሉ ጥሩ ነው መሰለች የሆነ ነገር ጨመሩበትና፣ ከዛ ምን እንዳልኩ ታውቂያለሽ? እኔ ኦ ጌታዬ

ውይ እሚገርምሽ ነገር ሳራ፣ ሀያ ሁለት ሰው ነበረን። እኔ ስገባ እናንተ ጋር ሀያ ሁለት ነበረ፣ አይደለም ስሚ ዛራ፣ መጀመሪያ ስንገባ ማለት ነው ስንት ሰው ነበረ? ምስለሽ ሃምሳ ሰባት ነበረ። ከዛም በኋላ ሁሉም ወጣና እኔና ኃይሜ ማዛ ብቻ ቀራል። ከዛም መስሙር ከብተን ዝም ብለን

ወዘሮ ዛራ፣ ሰላም እኮ ፎሎ ይመልሽ። ወዘሮ ዛራ ፎሎ ይመልሽ። እኔ እኮ መልሽ፣ ግን የምመልስልሽ አንቺ ሸቃላ ሰሃን አስተጣጠብ እንዴት ነሽ? ፐርፌክት ነሽ። ኦ